አድማሽ ተመለካቾች ጤና ይስጥልኝ፣ እንደምን አረፈዳችሁ። የሰዓቱን አበይትና ምሰበር ዜናዎች ይዤ ቀርቤ ያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። ጀኔራል አበባው ታደሰና ጠቅላይ ሚኒስትሩ ሰይፎ ወደ መማዘዝ እያመሩ ነው ተባለ። ጠቅላይ ሚኒስትሩ ጀኔራሎቻቸውን ሰብስበው ጀኔራል አበባው ላይ ከፍተኛ ዘለፋም መሰንዘራቸው ተሰምቷል። አብይ አህመድ እኔ ሁሉን ነገር ሰጧችሁ እናንተ ግን ጦርነቱን ልታሸንፉልኝ አልቻላችሁም ብለዋል። ጠቅላዩ በንዴትና በብስጭት በመሩት ስብሰባ ላይም ጀነራል አበባው ላይ ያተኩረውም ቁም ስቅሎን እንዳሳዩት ተነግረዋል። ጀነራል አበባው ታደሰን ከሀገር ለማስኮብለልም እየሰሩ ያሉ አካሎች አሉ ተብሏል። መረጃውን በዝርዝር እናስደምጣችኋለን። የኤርትራና የአብይ አህመድ ኢትዮጵያ ፍጥጫ በተመለከተ ግለቱ ጨምረዋል። ሁለቱ ሀገራት ወደ ጦርነት እንደሚገቡ ከወዲሁም ፖለቲከኞች እየተነገረ ነው የምስራ አፍሪካ ውጥንቅጥም በተመለከተም የያዝነው ሰፊ ዳሰሳለም እናስደምጣችኋለን። በጦሩ ገበሬዎች በፋኖ ኃይሎችና በአገዛዙ ኃይሎች መካከል የሚደረገው ውጊያም እንደቀጠለ ነው። በጎጃም፣ ጎንደር፣ ሸዋና ወሎ ታሪክ እየተሰራ ነው። በአርበኛ ዘመነ ካሴ የሚመራው የጎጃም ፋኖ በጦር ሜዳ ላይ እያጨደም እየከመረ ነው። የፋኖ ኃይሎች የአገዛዙን የጦር ካምፕ ደርምሰው ገብተው ቁም ስቅሉን ይተውታል የአብይ ጦር ያላሰበው መብረቅ ጥቃት ደርሶበታል በሌላ በኩል እዚሁ ጎጃም ላይ የአብይ ጦር በግዳጅ አፍሷም ወደ ብር ሸለቆ ማሰልጠኛም እየወሰዳቸው የነበሩ ታዳጊዎች በፋኖ ድንቅ ኦፕሬሽን ነጻም ወጥተዋል። በዝርዝር የምትሰሙት ሰፊ መረጃም ይዘናል እናስደምጣችኋለን በጎንደርም ውጊያው እንደቀጠለ ነው የፋኖ ኃይሎች በደፈጣም መብረቂያ ጥቃት በመሰንዘር አገዛዞን አንኮታክተውታል ተብሏል በወሎም በወልዲያ አካባቢ ውጊያ ተደርጓል ሸዋም እየተዋጋ ነው በዝርዝር መረጃዎቹን እናስመለክታችኋለን በሌላ መረጃችን የኢትዮጵያ አየር መንገድ አለምን ያስደነገጠ ተግባር ሰርቷል በዚህም ወቀሳም ትችትም እየተሰነዘረበት ነው ምንድን ነው ጉዳዩ እንመለከተዋለን እኚህንና ሌሎች በርካታ ጉዳዮችን ይዘናል ሰላም ጤና ይስጥልኝ አድማስ ተመለካቾች እንደምንቆያችሁ ከላይ ባርስተ ዜና እያደመጣችሁትን ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም፣ እንዲሁም ማሳብ አስተያየታችሁን እንድትሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያ የኢትዮጵያው አየር መንገድ በሰዎች ሕይወት ላይ የሚቆምር በሚል በዓለም አቀፍ ደረጃም እየተተቸ ነው። የኢትዮጵያ አየር መንገድ ትላንት በፓኪስታን አየር ክልል ላይ ለብቻው የበረረም አየር መንገድ ሆኗል። ኦፕሬሽን ሲኖዶር በሚል እየተካሄደ ባለው የህንድናም ፓኪስታን ጦርነት ሁሉም አየር መንገዶች የፓኪስታንን አየር ክልል ትተውም በአማራጭ መስመሮች እየበረሩም ይገኛሉ። የፍላይት ራዳር መረጃም እንደሚያሳየው ግን በዚህ የአየር ክልል ያለፈም ብቸኛው አውሮፕላን የኢትዮጵያ አየር መንገድ ሆኗል። ይህ አውሮፕላን በበረራ ቁጥር ኢቲ 672 የተመዘገበ ሲሆን ከአዲስ አበባ ተነስቶም ወደ ደቡብ ኮሪያ ዋና ከተማ ሴዑል የሚጓዝ ነበር። ፍላይት ራዳር በኤክስ ገጹ ላይ ባሰፈረው ጽሑፍ፣ ምንም እንኳን እስካሁን የፓኪስታን አየር ክልል የተዘጋ ባይሆንም ሁሉም አውሮፕላኖች ከአየር ክልል ውጭም ሆነው እየተጓዙ ነው። ኢቲ 672 አውሮፕላን ግን ለብቻው በፓኪስታን በኩል አልፏል ሲል ዘገባው ጠቁሟል። ሁሉም አየር መንገዶች ጦርነቱንና የአየር ጥቃቱን ፍራቻ አቅጣጫ ቀይረው ሲሄዱ፣ የኢትዮጵያ አየር መንገድ ግን በማናለብኝነት ነው የፓኪስታንን አየር ግዛት የተጠቀመው በሚል በበርካታ የዓለም ክፍሎችም ትችት እየቀረበበት ነው። ይህ በእንዲህ እንዳለም የኢትዮጵያ አየር መንገድ ይህ አውሮፕላን ካለፈ በኋላ ፓኪስታን የአየር ክልሏን በጊዜያዊነት መዝጋቷንም ሮይተርስ ዘግቧል። ይህ በእንዲህ እንዳለ ግን የኢትዮጵያ አየር መንገድ በሰዎች ሕይወት ላይ የሚቆምር በሚል እየተተቸም ነው። በሌላ በኩል አብይ አህመድ ኤርትራን ለመውረር እየተዘጋጀ ነው ሲሉ የኤርትራ ፖለቲከኞች አብይ አህመድን ከሰሱም። በምስራቅ አፍሪካ ሌላ ኃይለኛ ቀውስ ለመፍጠር ደፋ ቀና እያሉ ነው ሲሉም ጠቅላይ ሚኒስትሩን ተችተዋል። የዓለም ማህበረሰብም እንዳላየም እንዳልሰማ ሆኖም ዝም ብሏል። የዓለም ማህበረሰብ ኢሳይያስም አብይም አምባገነናቸው፣ ሁለቱም ተፋለመው ሲዝሉም ይወድቃሉ ብለው ሊሆኑ ይችላሉ ሲሉም አንዳንድ ሰዎች ይናገራሉ የዛ የዛሬ ስድስት ቀን የአማራ ብሔራዊ ንቅናቄ መአብን ኤርትራ የምትባል ሀገር አናውቅም ሲል መግለጫ ሰጥቶ ነበር። ይህ መግለጫ የአብን መግለጫ ቢሆንም አብይ አህመድ እንዲያወሩት የነገራቸው ነውም ተብሎ ይታሰባል። ያም አለይህ ግን አብይ አህመድና ጀሌዎቻቸውም ወደብ ማስመለስ በሚል ሰበብ ጦርነት ለማወጅ እየተሰናዱ ነው። የብልጽግና የፌስቡክ ሰራዊት በኤአይ የተቀናበሩ ምስሎችን እየለጠፈ ነው። የኢትዮጵያ መከላከያ ሰራዊት አሰብን ሲቆጣጠር፣ አብይ አህመድ አሰብ ሆነው ንግግር ሲያደርጎም፣ ወዘተ በርካታ ምስሎችን በኤአይ የተሰሩ በአርቲፊሻል ኢንተለጀንስ የተቀነባበሩ ኤርትራን ሉዓላዊነት የሚዳፈሩ ምስሎችን የአብይ አህመድ ጀሌዎች እያጋሩ ነው። ጀርመን ከአንደኛው የዓለም ጦርነት በፊት ሀብታም ሀገር ነበረች። ከአንደኛው የዓለም ጦርነት ወዲህ ግን በርካታ ነገሮቿን አታለች። ከአንደኛው የዓለም ጦርነት ወዲህ ጀርመን ድህነት ላይ ከወደቀች በኋላ ሂትለር ስልጣን ያዘም፣ ከዚያ አውሮፓን ወሮም አጥፍቶ ጠፍቷል። የአንደኛው የዓለም ጦርነት ያስጀመረችው ጀርመን ናት፣ ሁለተኛውንም የዓለም ጦርነት እንደዚያው ሂትለር ጀርመንን ድሃ ሆና እንዴት ሌላው የአውሮፓ ሀገር ሀብታም ይሆናል ብለው ነበር ጦርነት ጀምሮም አጥፍቶ የጠፋው። አብይ አህመድ ወደ ትግራይ ጦር አዝምተው ቅልጥ ያለ ጦርነት ውስጥ ሰንብተው ነበር። አብይ የትግራይን ጦርነት አላሸነፉም። አየር ላይ የተበተኑ ዱቄት ሆነዋል ብለውም ሲያበቁ ደቡብ አፍሪካ ሄደው ከህወሀት ጋር ተስማምተው ተመልሰዋል። አሁን ህወሀት የኤርትራ ተላላኪ ነው እያሉም እየከሰሱት ይገኛሉ። የሚ ገርመው እነዚህ ከሳሾች ግን በትግራይ ጦርነት ጊዜም ከኤርትራ ጋር ሆነው የትግራይን ህዝብ እየጨፈጨፉት ራሳቸው መሆናቸው ነው። ወያኔ ተመልሶ ጦርነት ሊከፍት ነው እያሉም መናገር ከጀመሮም ሰነባብተዋል። አብይ ያንን ሁሉ ሀብት አፍሰው ጦርነቱን ማሸነፍ አልቻሉም። ደቡብ አፍሪካ ከህወት ጋር ተስማምተው ሲመለሶም የሀገሪቷ ካዝና ባዶ ሆኖ ነው ያገኙት። አብይ አህመድ ብር እያተሞም በአዲስ አበባ ብልጭልጭ ፕሮጀክቶችንም ሰርተዋል። ነጮቹ ብልጭልጭ ነገር ሲያዩ ደስ ይላቸዋል፣ ዶላርም ያበድሩናል እያሉ አብይ አህመድ ፕሮፓጋንዳቸውን ሲነዙ ቆይተዋል። እነዚህ አበዳሪ የሚባሉትና የውጭ ተቋማት የኢትዮጵያን ውድቀት ሲመኙ ነበርና አይኤምኤፍ በቢሊዮን የሚቆጠር ዶላር ለአብይም አበድረውታል። እነሱም ቅድመ ሁኔታም አስቀምጠውለት ነበር፣ ነዳጅ በየሶስት ወሮም እንዲጨምር፣ ድጎማ የተባለ ነገር እንዲቆም፣ ብር መግዛት አቅሙም እንዲዳከም ትዕዛዝ ሰጥተውት ነበር። አብይ አህመድም በትእዛዙ መሰረት ትእዛዙን ፈጽሞላቸዋል። አብይም አይኤምኤፍ ያለውን ሁሉም አድርጓል። አሁን ላይ የኑሮ ውድነቱ ጣራ ነግቷል። በየሶስት ወሩ ነዳጅ በጥፍ ይጨምራል። ከአይኤምኤፍ የተበደሩትን ገንዘብ የአማራ ክልል ጦርነት ላይ አውለውታል። ጦርነቱን ግን ማሸነፍ አልቻሉም። አንድ የኤርትራ ናፍቃም ኢትዮጵያ ውስጥ በስምን ብር እየተመነዘረም ይገኛል። የኢትዮጵያ ብር ወድቋል ማለት ይቻላል ከወረቀት አይተናነስም ይላሉ። ዜጎችም ፋይዳ ቢስ እንደሆነ ነው የሚነገረው። አብይ ኢትዮጵያ በኢኮኖሚ ደቃም እንዴት ኤርትራ ትለማለች ብለው ይመስላል በወደብ ሰበብ ኤርትራን ለመውጋት የዳዳቸው። በእርግጥ ኤርትራ ባለችበት የቆመች ሀገር ናት። ሻቢያ መሰረተ ልማት ምን እንደሆነ ማያውቅም። ነገር ግን የኤርትራ ናቅፋ ከኢትዮጵያ ብር ተሽሎ ተገኝቷል። አብይ በሀገር ውስጥ በአማራ ክልልና በኦሮሚያ ክልል ጦርነት እያደረጉ ነው ። ፓርቲያቸው ብልጽግናም ተዳክመዋል። ጎረቤት ሀገራትም የኢትዮጵያ መሬት እየተቀራመቱም ነው። መንግስታቸው እጅጉኑ ደክመዋል። እናም አትፍቼ ልጥፋም ያሉ ይመስላሉ ይላሉም የፖለቲካ ተንታኞች። የአውሮፓ ህብረት ከአሁኑ መፍትሄም ካልሰጣቸውም አብይ ኤርትራን ከወረሮም መከላከያ ሰራዊቱ ጠቅልሎም ኤርትራ ሲገባም የኢትዮጵያ ጎረቤቶች የኢትዮጵያን መሬት የበለጠም እየተቀራመቱ ይሄዳሉ። ሰሞኑን ደቡብ ሱዳን የጋምቤላ ክልል ያደረገችውን ተግባር መመልከትም ብቻም ይበቃል። ጅቡቲ በአፋር ክልል የፈጸመችውን የድሮን ጥቃትም ማስታወስ ያስፈልጋል። ሰሜን ሱዳን የአልፋሽካን መሬት ወራ እያረሰች ትገኛለች። አብይ ኤርትራን የሚወሩ ከሆነ ደግሞ ሁለቱ ሶማሌዎች፣ ኬንያ፣ ጅቡቲም ኢትዮጵያን አለመውረራቸው ምንም ዋስትናም የለም። ከዚያም ምስራቅ አፍሪካ ትርምስ ውስጥ የሚገባ ይሆናል። ስደተኞች አውሮፓን ያጥለቀልቀዋታል። አሁን ራሱ ወደ አውሮፓ የሚሰድደው የኢትዮጵያ ወጣት ቁጥሩ የትየለሌ ነው። እንኳን ከዚህ የበለጠ ቀውስ አጋጥመው እንዲሁም እንዲሁ ነው። ለዚህ ነው የአውሮፓ ሕብረት መፍትሄ ይፈልግ ማለት። ይህ ግብጽ ጦር ሶማሊያ ላይ ለዚያውም ከኢትዮጵያ ድንበር ቅርብ ርቀት ላይ እንደ ሰፈረም መዘንጋት አያስፈልግም። መፍትሄውን አብሬ ልጽፍ ነበር ነገር ግን አብይ አህመድ ናቸው ሰውየው ከግብፅ የበለጡ የኢትዮጵያ ጠላት ናቸው። ድንጋይ ላይ ውሃ ማፍሰስ ይሆንብኛል ሲሎም ይህንን መረጃም በትንታኔ መልክ ያቀረቡልን አንድ የመረጃ ምንጫችን ጽሁፋቸውን እንዲህ በማለት ቋጭተዋል። በሌላ በኩል ጀነራል አበባው በአብይ አህመድ ጥርጣሬ ውስጥ መግባታቸው ተሰማ። የውስጥ ምንጮች እንደሚሉት ጀነራሉ በጠቅላይ ሚኒስተሩም እርባና ቢስ የሚል ዘለፋም ቀርቦባቸዋል። ጠቅላይ ሚኒስተሩ ሰሞኑን ወሪያቸው ሁሉ ወታደሮቼን አስጨረሳችሁ ስልጣኔን ልታስቀሙኝ ነው ሆኗል የሚሉት የውስጥ ምንጮቻችን የመከላከያ ጀነራሎችም የጠቅላይ ሚኒስተሩ ሰለባ መሆናቸው ነው የተነገረው። በተለይ የአማራ ክልሉ ጦርነት ሀብሎ ሲጀመር ጦር ጦርነቱን እንዲመራና በወር ውስጥ ጨርሶ እንዲመጣ በጠቅላይ የተላከው ጀነራሉ አበባው ታደሰ የአብይ አህመድ ዘለፋ የአብይ አህመድ ዘለፋ ዋነኛ ተጠቂ ነው ተብሏል። ጠቅላይ ሚኒስትሩ እንደሚሉት በሚሊዮን ዶላር የሚቆጠር ገንዘብ ፈሰስ አደረኩኝ፣ ወታደር በሀገሪቷ ታሪክ ታይቶ የማይታወቅ የቁጥር ቋት ሰጠኋችሁ፣ ሀገሪቷም አይታ የማታውቀውን ከባድ መሳሪያም አስታጠኳችሁ፣ የአየር ኃይል ከውጭ ሳይቀር ኦፕሬተር አስገባሁላችሁ የጥቅም ተጋሪም አደረግኳችሁ እናንተ ግን ጦርነቱን ልታሸንፉልኝ አልቻላችሁም፣ ሲሉም አበባው ላይ ወቀሳም ሰንዝረዋል። በተለይ የውስጥ ምንጮች እንደሚሉት ጠቅላይ ሚኒስትሩ ከሰሞኑን ከሰሞኑ የፋኑ ኃይሎች የጀመሩት የአንድነት መንገድ አስደንግጧቸዋል። ለዚህም ነው ባለፈው መስቀል አደባባይ ቆመው ከፍተኛ ዛቻም የፈጸሙት ይላሉ የውስጥ ምንጮቻችን። ጠቅላዩ ዘለፋቸውን በጀነራሎቹ ላይ ቢያቀርቡም ለይተው አበባው ላይ እንዳተኩራቸውም አበባውን እንዲያጉረመርም እንዳደረገውም ነው የተናገሩት የውስጥ ምንጮች። ከሰሞኑ የአበባው የቅርብ ሰዎችና በርካታ የቀድሞ የትግል አጋሮቹ ይህን መንግስት ትቶ ከሀገር እንዲኮበልል ከኋላም እየጎተጎቱት እንደሆነ የሚያሳዩ መረጃዎችም እየወጡ ይገኛሉ። ያም ሆነ ይህ ግን ከሰሞኑ በጦር ሜዳም ሆነ በቤተ መንግስት ዙሪያ የሚሰሙ መረጃዎች የብልጽግና ጀንበር እያዘቀዘቀች መሆኑን የሚጠቁሙ ነው ተብሏል። አሁን በቀጥታ ከጦር ግንባር ወደ ተሰሙ ሰበር ዜናዎች አልፋለሁ። በብልጽግና ሰራዊት ካምፕ ላይ ጥቃት ተፈጸመ። ኮሎኔል ታደሰ ሙሉ ነብርጌድ ጥቃት ፈጽመዋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉ ነብርጌድ የጊዮን ሻለቃ የብልጽግና ጦር ወዳለበት ቀጠናም ሰርገው በመግባት ዳጊ ላይ የብልጽግና ካምፕ አድርጎም በመሸገበት ሃይስኩል ላይ በድንገተኛ መብረቃዊ ጥቃት በመፈጸም የብልጽግናን ኃይል እጅ በእጅ ውጊያም ሲያዝረከርኩት ውለዋል ሲሉም የመረጃ ምንጮቻችን አስታውቀዋል። አስፈላጊውን ኦፕሬሽን ሰርተው የወጡ ሲሆን የብልጽግና ኃይል በደረሰበት ጥቃት በመደናገጥ ያለ የሌለውን ከባድ መሳሪያ በመጠቀም ተራራ ሲደበድብ ውሏል ነው ያሉት የመረጃ ምንጮቻችን። በአካባቢው የተገኙ ወጣቶችን እንዲሁም ከብት እረኞችን አፍኖም መውሰዱ ነው የተነገረው። ይህ በእንዲህ እንዳለ ዋነኛው የሚኒሻ ጠርናፊ የሆነውና ወጣቶችን በማሳፈስ የሚታወቀው ጥጋቡ ባየም በድንቅ ኦፕሬሽን እ እርምጃ እንደተወሰደበት የጎጃም ፋኖም አስታወቀም። የአማራ ፋኖ በጎጃም ዘጠነኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ ዛሬ በወሰደው የትጥናም ኦፕሬሽን ከአገዛዙ የጦር መኮንኖች ቀጥተኛ ትእዛዝ ተቀብሎም ሚሊሻን ሲያደራጅ የአርሶ አደሮችንና የነጋዴዎችን ትጥቅ ሲቀማ የነበረም፣ ይሄ አልበቃው ብሎም የብልጽግናን ወራሪ ቤት ለቤት እየወሰደም ሲያዘርፍ የከረመም፣ በጅምላም ሲያሳስር እንዲሁም ሲያስደበድብ በነበረው ዋና እና የሚሊሻ ጠርናፊ የብልጽግና ታማኝ ሎሌ ላይ በተወሰደው ጥንቅቅ ያለመ ኦፕሬሽን በመርጦ ለማርያም ከተማ ማዕከላዊ ቦታ ላይ ሴንትራል ሆቴል ፊት ለፊት ጥጋው ባየን ኢላማ ያደረገው የቅጣት እርምጃ በተሳካ ሁኔታ በመፈጸም እስከ ወዲያኛው አሰናብተነዋል ሲሉ የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ በሌላ ሰበር ዜና ገዢው የብልጽግና ቡድን ስልጣኑን እንዲታደጉለት አፍኖ ወደ ወታደራዊ ማሰልጠኛም እየወሰዳቸው የነበሩ ታዳጊዎች በፋኖ ነፃ መውጣታቸው ተሰማ። ፋኖ በወሰደው ልዩ ኦፕሬሽን ወደ ወታደራዊ ማሰልጠኛ ጣቢያም እየተወሰዱ ከነበሩት መካከል በቁጥር 21 የሚሆኑትን ማስለቀቅ መቻሉን ለሚዲያችን አረጋግጠዋል። በኦህዴድ የበላይነት የሚዘወረው የአገዛዙ ስርዓት የጤና እክል ያለባቸውንና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮም በስራ ገበታቸው ላይ የነበሩ ወጣቶችን ከጎጃም ጎንደር አካባቢዎች አፍኖ ወደ የብር ሸለቆ ውትድርና ማሰልጠኛ ጣቢያ እየወሰደ እንዳለ ነው። ፋኖ ልዩ የሆነ እርምጃ በመውሰድ በታፋኞቹ ላይ ምንም ጉዳት ሳይደርስ ማስለቀቅ የተቻለውም ተብሏል። ታፍነው ወደ ውትድርና ማሰልጠኛ ጣቢያ እየተወሰዱ ከነበሩት ታዳጊዎች፣ ወጣቶች መካከል በሰርጉ ማግስት የታፈነም ትምህርት ቤት ውሎም ሲመለስ የታፈኑና ለሕክምና ከጤና ጣቢያም ደርሶም ሲመለስ የታፈነም እንደሚገኙበት ነው በፋኖ ነጻ የወጡት ታዳጊዎች የተናገሩት። በተጨማሪም ከታፈኑ በኋላም ወደ ውትድርና ጣቢያ ሊወሰዱ መሆኑን ሲያውቁ ለማምለጥ የሞከሩ ታጋቾች በአሰቃቂ ሁኔታ መገደላቸውን በፋኖ ነጻ የወጡ ታዳጊዎች ጨምረው ገልጸዋል። ታዳጊዎቹ ከሞት ጉሮሮም ፈልቅቆ ያወጣቸው የአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር ስር ቢትወደድ መንገሻ ጀንበሬ ብርጌድ ሲሆን ታጋቾቹ አንዳች ጉዳት ሳይደርስባቸው ኦፕሬሽኑን በድል ማጠናቀቁን ነው ለሚዲያችን ያስታወቀው አገዛዙ ህዝባችንን እንድንወጋም አፍኖ ወደ ውትድርና ጣቢያም ሊያስገባም ቢሞክርም በወንድሞቻችን ጥረት ከሞት ተርፈናል ያሉት ታዳጊዎቹም በሌሎች ቀጠናዎች የምታፍነው ወደ ውትድርና ማሰልጠኛ ጣቢያም እየተወሰዱ ለሚገኙ ታጋቾች ፋኖም እንዲደርስላቸውም ጥሪ አቅርበዋል። ይህ በእንዲህ እንዳለ ወደ ጎንደር ሳልፍ፣ ይህ አማራ ፋኖ አንድነት በጎንደር ሜጀር ጀኔራል ውባንታ አባተኮር ጉና ክፍለ ጦር አን አንዳ ቤት ብርጌድ ታላቅ ድልን ተቀናጀ። አንዳ ቤት ብርጌድ በቅርቡም አዲስ አደረጃጀትን ከፈጠረ በኋላ እንደ ንስር ታድሶም የአገዛዞን ሰራዊት አስፈሪዋ ሻለቃ በሻለቃ ተክሌ መልሰውና በሻለቃ ሎንግ እየተመራ መልካም ስራዎችን እየከወነም ይገኛል። በዛሬው ዕለት ከአንዳ ቤት መለስ ምስራቅ አቅጣጫ ወደ ሙቀጫም እንቅስቃሴ ያደረገው የአገዛዙ ሰራዊት ጥምር ጦር በአንዳ ቤት ብርጌድ ምነውጥ ተራራ ላይ ከማለዳ ሶስት ሰዓት ጀምሮም ከፍተኛ የሆነ ማጥቃት ተደርጎበታል። ወደ ሙቀጫ አልፎ ለመሄድ የተገደደው የአገዛዝ ወንበር አራዛሚም ወታደር ያልጠበቀውን ሽንፈት ተከናንቦም ወደ መጣበት ለመመለስም ተገዷል። በጥቅሉም የአገዛዙ ሰራዊት እቅድ በፈለገ ውባን ታባታዎች የሻለቃ ሀብታሙ አጠቃ ልጆች ሽንፈት በጸጋ ተቀብሎም በመጣበት ተመልሷል። አገዛዙ ቁሳዊም አካላዊ ኪሳራም ተከናንበዋል። በትላንትናው ዕለት የሜጀር ጀኔራል ውባን ሰኮር ተወርዋሪ ኃይል ፎገራ ላይ ወረታ ዙሪያ ጉምራ የተባለ ቦታ ላይ በተደረገ የደፍጣ ውጊያም የአገዛዞን ወንበር አስጠባቂ ሰራዊት ከተሽከርካሪም እስከ ወታደር ደምስሷቸዋል። አገዛዙ በዚህ ሰዓት አለኝ ያለውን ኃይል ለመጠቀምም ይሞክራል። ነገር ግን እንደማይሳካለት ሲረዳም ጭካኔውን በንጹሐን አማራዎች ላይ እየፈጸመም ይገኛል። በጎንደር ምድር ባለፉት ሁለት ሳምንታት አገዛዞም የእድሜ ገደብ ሳይመርጥ ንጹሐንን ጭምር እያፈሰ ወደ ማሰልጠኛም እያጋዘ ነው የሚገኘው። አንድ አገዛዝ የሞራል ውድቀት ሲያጋጥመው የሚፈጸመውን ድርጊት የአብይ ሸኔም አገዛዝ እየፈጸመውም ይገኛል። አገዛዙ አማራን በአማራም ለማስመታት አማራን በጅምላ ወደ ወታደራዊ ማሰልጠኛም እያጋዘ ይገኛል። የአማራ ህዝብም ይህንን ነውረኛም የተላበሰም የአገዛዙን ስራ ወግድ ማለትና ህዝባዊ አመፅን ህዝባዊ አመፅን ማቀጣጠል አለበት ሲሎም የፋኑ አመራሮች ገልጸዋል። ወደ ወሎ አልፋሉ። ዘመቻ አንድነት ወሎ ቤተ አማራ ግንባርም ተጠናክሮ ቀጥለዋል። ተጠናክሮ በቀጠለው ዘመቻ አንድነት አሳምኖ ክፍለ ጦር ታላቅ ጀብዱ በመፈጸም ድልን ተጎናጽፏል። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ አሳምኖ ክፍለ ጦር በትላንትናው ዕለት ማለዳ ጀምሮም ሳንቃ ሰርጅ አቡነ አረጋዊ አካባቢም ጥቁር አስፓልት ወጥሮም የዋለውን ዙፋን ጠባቂ ሰራዊት ከሁሉም ሬጅመንቶች የተወጣጣም ኃይል ከቀኑ ዘጠኝ ሰዓት ተኩል ላይ ወደ ወልዲያ ከተማ ሲመለስ ደፈጣ በመያዘ ጥቁር ውሃ ድረስ እየተከተሉ በርካታ ዙፋነ ጠባቂ ሰራዊት ላይ ጥቃት መፈጸማቸውንና ታላቅ ድል መጎናጸፋቸውን ነው የፋኖ ኃይሎች ያስታወቁ። አገዛዙ በአውደ ውጊያው ትልቅ የሚለውን ዘመቻ በመክፈት በተጓዳኝ ደግሞ በሰሜኑ ጦርነትና በፋኖ ሄሉና ትግል በድሮንና በመድፊያ ወደማቸውን ተቋማት በማሰባሰብ ዘጋቢም የውሸት ፊልም በመስራት ዋናውን ከህዝብ እንነጥለው ብሎም ቢሞክርም በሁሉም ግንባሮች ማለትም በአውደ ውጊያውና ፕሮፓጋንዳውም ሽንፈቱን እየተከናነበም ቀጥለዋል። በመጨረሻ አቶ ኤርሚያስ አመልጋን ጨምሮ ህገ ወጥ የገንዘብ ማሰባሰብ ላይ በመሳተፍ የተጠረጠሩ ግለሰቦች ላይ ምርመራ መጀመሩ ተሰማ። የኢትዮጵያ የካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋንና ና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ህገወጥ ህገ በሆነ መንገድ ሰነድ መዋለ ንዋዮች ላይ ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረበ ቅሬታዎችን ተቀብሎ ምርመራ መጀመሩ ተሰምተዋል። ባለስልጣኑ ያወጣው ምርጫን ጠቅሶ ካፒታል እንደዘገበው በአሁኑ ወቅት የተለያዩ ግለሰቦችናም ድርጅቶች ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራም እየተካሄዱ መሆኑን ባለስልጣኑም ገልጿል። በተለይም በአቶ ኤርሚያስ አመልጋና በጄኔሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄደ ያሉት ምርመራዎች በህገ መንግስት የተረጋገጠም የመስማትና የመከላከሉ መብታቸው በተጠበቀም ሁኔታም እንደሚከናወን ባለስልጣኑም አረጋግጠዋል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዘ እንቅስቃሴዎች ላይ ሲሳተፉ ከፍተኛ ጥንቃቄም እንዲያደርግም አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶች ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት ባለስልጣኑ ፈቃድ ከሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉም ጠቁመዋል። ባለስልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎትን የሚ የሚሰጡ ወይንም ለማቅረብ የሚሞክሩ አካላት ለባለስልጣኑ ጥቆማ እንዲሰጥም ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይም ተገቢውን እርምጃም እንደሚወስድ አረጋግጧል። አድማጮች ለዕለቱ ብታደምጧቸው ብዬ ያዘጋጅላችሁ አጫጭር የዜና ዘገባዎች ነው። ዝን ይመስላሉ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ይህንን ቪዲዮ ላልተመለከቱም ወዳጅ ዘመዶቻችሁ ቪዲዮን ሼር ማድረግ እንዳትረሱ እንዲሁም በኮመንት መስጫ ሳጥን ውስጥ ያላችሁን ሀሳብ አስተያየት በዜናዎቻችን ላይ እንዲሁም ምን ይጨመር ምን ይቀነስ፣ የሚሉትን ከዛም ባለፈ ደግሞ በዜናዎች በተሰሩ ዘገባዎች ላይም ያላችሁን አሳብ አስተያየት በኮመንት መስጫ ስር እንድታስቀምጡልን እንጠይቃለን። ለዛሬ ያስኩላችሁን እዚህ ጋር በቃውም። በሌላ ዘገባ እስካገኛችሁ ቸረስ ሰማን።